አሰላም አለይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዘት ይበልልኝ። እና ይሄ ቪዲዮ መጀመሪያ አልሰራበትም። ያኔ በጣም የሚያስጠላ ቪዲዮ ነው አልሰራበትም ብዬ ነበር ግን ዛሬ ሰራሁበት ማለት ነው ጋይዝ። እና በጣም ኖር በጣም የሚያስጠላ ሰው ምን ሆኗል? ግን አላህን መፍራት አቆመ ማለት ነው። እውነት ለመናገር ማለት ነው። ይህ ሰውዬ አሁን ካሜራ ፍለፊት እንደዚህ ያረገ ማለት ነው። ካሜራ ከተዘጋ፣ ካሜራ ኋላ ደግሞ አስቡት የሚያደርገውን። ይሄ ለሁሉም ሰው ይፋ የሚሆን ነገር ነው። እውነት ካሜራ ፍለፊት እንደዚህ አይና ወጥቶ እንደዚህ የሚያደርግ ሴት፣ ሴት እንደዚህ የሚያደረግ እንደ ካሜራ ኋላ ደግሞ ሌላ ነገር ነው የሚያደረገው ማለት ነው። እውነት ይሄ በጣም በጣም ከባድ ነው። እና ምንም ቢሆን ያኔ ቢያደርገው እሺ፣ ቢያደርገውም ምን ነው ካሜራ በኋላ ሰው የሚያየበት በኋላ ቢሆንለት አይሻለውም? እንደዚህ ፊት ለፊት መጥቶ ልክ እንዳደረገው እኮ ነው የሚቆጠረው ማለት ነው። አሁን እውነት ለመናገር ማለት ነው ምንም መበቀልም እሱ ግን አሁን እሱ ግን የሚለው መበቀል ፈልጎ ነው። ይቺም ባል አላት እሱ እሱም ሚስት አለው እና የእሷን ባል ለመበቀል ፈልጎ ነው። አሁን እሱ ባልየዋ እሷን እንዳይ ደፈሪያት አለው ምናምን፣ እሱ እንደዛ ነገር አስቦ እንዲናደድ እንደዛ ፈልጎ ነው። እስቲ ወንድ ከሆነ እንግዲህ ሚስቱን፣ ደፍሬያለው እስቲ ይምጣ፣ እንደዛ እንደዛ ፈልጎ ነው። ከነሱ ግን ያኔ እንደዚህም ቢሆን ሄዶ ሄዶ ያኔ በጉልበት ይበቃል እንጂ፣ እንደዚህ እንደሱ እሷ ምን አደረገችው? እሷ ምን አረዚ እሷም ግን አፏ ዝም አይልም። ሲጀመር አፏ አደብ የለውም። ያየችውን ነገር ነው የምታወራው። ስለዚህ ይሄ ሁሉ ጣጣ ያመጣባት ይሄ ነው። ይቺኛዋም ማለት ነው። እና እንደዛ ነው የምላችሁ ጋይስ። ግን ምንም ቢሆን ያስጠላል ድርጊቱ። ግን በጣም ያስጠላል። እውነት እኔ እንደራሴ ግን በጣም ነው ይደብራል። ያኔ ከአንድ ሙስሊም ላይ እንደዚህ ያለ ነገር አይጠበቅም። ለው ሚዲያ ላይ ወጥተው ልክ እንዳደረገው እኮ የሚቆጥረው የጋይስ እንደዚህ ያኔ በቃ መለጣጠፍ ምን እየተደራረጉ እንደዚያ ምን ቀረ ሌላ ላሳለ ስተሩላላ ነገር ግን አ ሁላችንም አላህ ያስተካክለን። እነሱ ሚዲያ ላይ ሆኑ እንጂ ሌላው ደግሞ ከኋላ ስንት ነገር የሚያደርግ ሰው አለ ስንት። እንደዛ ነው ሲጀመር። አላህ ሁላችንም እንግዲህ ያስተካክለን ነው የምለው ደግሞ ምንም ቢሆን የሴት ሴት ባል ያላት ሴት እኮ ክብር አላት። እንዴት ዝም ብሎ እንደዚህ መቶ መነካካት፣ ትንሽ እሱ ሚስቱን አሁን ቢና እንደዛ ቢትደረግ ደስ ይለዋል ጋይስ፣ ሚስቱ ስለዚህ፣ እንዴት እሱ እሱ ራሱ እሱ ቦታ ቆሞ ማሰብ አለበት ነበር። ግን እሱ ሀጂን ሀጂ ለበቀል ፈልጎ ነው። ሀጂም ግን ተይዞ ተይዞ ሲጀመር እየተቀጠቀጠ ነው ማለት ነው። ለምን እሱም ጥፋተኛ ነው። ባሏ አኪዳው ጥፋተኛ ነው። ግን እቺም አሁን ጥፋተኛ ነው። ሰው ሰደባለች፣ እየተሳደ ግን በዚህ ነው እንዴ? ከተም ሚበቀለው በመድፈር እንዴ? አኪድ ደሞ ካሜራ ኋላ አላ እንደ ደፈራት ነው የሚያስታውቀው። ዛሬ ካሜራ ፊት ለፊት እንደዚህ መስቶ እንደዚህ የተደራረገው ካሜራ ኋላ ስትወፍር ልክ አላሉ እንደሆነች እኮ ነው የሚያጨማላልቀው እንዴ አረ ወንዶች ለሴት ልጅ ክብር ይኑራችሁ። አሁን ምንም ቢሆን የባላላት እና አስቦት እሱ እሷም ሚስቱን እንደዛ እሱ ሳያይ እንደዛ ብትደረግ ደስ ይሏል? ደስ አይለውም? እንደዛ ማሰብ አለበት ነበር። እህቱ እንደዚህ ብትሆን ደስ ይሏል? ደስ አይለውም? ማንም ሰው ማለት ነው። ስለዚህ አንድ ሴት ሐላል ያኑላችሁ፣ ሐላል ለእናንተ ያሉ ነች ሴት ያልሆነ ነገር እላው ላይ ተፈጽሞ አላህን እያስታወሳችሁ፣ እውነት ለምን መጫወት ነው? ይሄ እንደዚህ አይነት ነገር ጨዋታ ነው እንጂ ሌላ ነገር አይደለም። ስለዚህ አንድ ሰው እህት ያለው ሚስት ያለው ሰው አንድ ሴት ላይ እንደዚህ አይነት ነገር አያስብም፣ አያደርግም። አዎ ማግባት ከፈለገ ባህላል ከፈለገ ነው እንጂ እንደዚህ ሴት ልጅ ሚዲያ ላይ አወቶ ላይ ከባድ ነው እንግዲህ። አላ ሁላችንም ልቡን አይስጠን። ግን በጣም የሚያስጠላ ቪዲዮ ነው። ምንም ሀጂ መበቀልም ቢሆን እሱን ሄደው መበቀል ይችሉ ነበር። እሷንም ሄደው ማስፈራራት ይችሉ ነበር ከወዲህ ስም እንዳታነሺ ምናምን ቢለው ቢያስፈራሯት፣ እንደዛ ነው ግነው። እንደዚህ አይነት ቪዲዮ በጣም ይደብራል። አረ የምንዎችሁ አሁንስ አሁንስ አቅለሸለሻችሁን እውነት